ማንም ሰው አሁን እኔ እናቴ ትሙት እያልኳቸው እኔ እናቴ ትሙት ዛሬ ማታ ነዋ። ዲዚ ዛሬ በቃ የሆነ ሰዓት ላይ የሆነ ነገር ብትሆን ወይ ህይወቷን ብታጠፋ እኔ እናቴ ትሙት ማለት ነው። የሆነ ማኛ በል ሻርክ በል ሁሉም በል ለአንድ ሳምንት ነው ካወሩ፣ ለአንድ ሳምንት ብቻ ከዛ በላይ አያወሩ። ለአንድ ሳምንት አውርቶ ከዛ በኋላ ይተዋታል በቃ። ፕሮፋይልም ደራሱ የሆነ ማኛ እንደ ሰው አያረጋትም። በጣም ሪስፔክት ነበረኝ የሆነ ማኛ ወደ ሌላ ነገር ስላዞረው ወደ ሌላ ነገር የማዞረዋለሁ። ለአንድ ሳምንት ለአንድ ሳምንት ፕሮፋይል ያደርጋት ምን ማለት ነው? ይሄ ሻርክ ነው ምናምን የሚባለው ነገር ምንም የሚቀየርላት እንግዲህ የለም። እነሱ ላይክ ሲንግል ስለሆኑ ላይክ ሚስት ስላላገኘ እኛም ቆመን እንቀር እንዴ? አዳፕት ተዘውረው ካምፕ ላይ ካምፕ ላይ አይደለሁም ያለሁት አንደኛ ነገር ገባችኋል። ተማሪ ነኝ እንደ ሰው እየተማሩ ገና እና እንደናንተ ወጥቼ ለምን አልፈልግም እማራለሁ ሰራለሁ፣ በትርፍ ሰዓት ደግሞ ቲክታክ እገባለሁ። ጌሙን ለማስተዋወቅ ነው። ማንም ለማንም ድጋፍ አይፈልግም። ብሮ አ ጌም ማድረግ ሰ ራሱን መጥቶ ደስ ብሎት ተጫውቶ ደስ ብሎትን ጊፍት ሰጥቶ እንዴት ነው ገባቸዋል? ከማንም ከማንም ሰው ጋር ምሽለ ጥለጥም ሰው አይደለሁም። የማንም ድጋፍ አያስፈልገኝም። ብሮ መላጣረጥ ገባለ አለ ወይ ከማንም በላይ አወራለሁ፣ ከማንም በላይ እናገራለሁ። ባ አንደኛ ወደ ክራሽ አዞራችሁት ሁለተኛ ወደ አካውንት አዞራችሁት ሁለ ሶስተኛ ወደ ገንዘብ አስገባችሁት አራተኛ ወደ እናቱ አዞረ አምስተኛ ወደ ዲዚ ዞረ እንደገና ወደ አንድ አጀንዳ ለአቀራርባቸው ለአለም መዝጋት ወደ አምስት ስድስት ጨፈር እንደዚህ ላካችሁት ታስሚስ አቴንሽን ትፈልጋላችሁ ሶሻል ሚዲያ በቃ እናንተ ልታቀራሩ አደለም ልታጣሉ ነው የሆነ ማኛ ከልብ እናትና ልጅ ልታስተራር ከፈልግ በውስጥ ነበር ግሩፕ ላይ ክፍት ማስተራርግ ነበርብ 28000 ሰው ሰብስበ ማስታረቅ አልነበረብኝ። ገባ አንድ ትግራዋይ ያታመጣልኝም። የዴዚና ሰው ይደስ ደባት ያለው አንድ እናት አታመጣልኝ። ሰው ከደውለኝ ማንም ሰው እንዳይደውል ብሎክ አድርጋቸዋል። ማርያም አንድ ሰው እንዳይደውል። አንድ ትግራዋይ ያታመጣልኝ ምን ሊያበላት ነው? እኔ እናቴ የቱ ሌላው ተውውና ትምህርቱን ትችም ለራሱ ከመስራት ይችላሉ። እንዴ ቤተሰቦቻችን እያሰዳደርን አይደል? እንዴ ሌላው ምቀር ሌላው ምቀር ተውት፣ የኢትዮጵያን ሕዝብ ሊላ ሊላን ተውት። እናቴ ትሙት፣ ማታ እናቴ ትሙት፣ እኔ ዛሬ ማታ ነው የትግራይ ሕዝብ እኔ ችግሮኛል እርዳ እርዳኝ ብል ማታ አንድ ደቂቃ አይቆይም። ሕዝብም በሙሉ አድርጌ ነው የማውቀው። የኔ እናት አይደለችም ደግሞ አማራ ነች። አማራ ስለሆነች አታገባት ያለችው የለም። እኔ ትግራዊ ባያለች እናቴ የለችም እንዲወጣ ነው የምትፈልጉት እንደዚህ አይነት እናት የሚባል እንደዚህ አይነት እናት ቢኖረኝም ጥቅር ጥንቅር ብላ ትተው እንዲ እኔ አማራ ነኝ እኔ ትግራዊት ትግራዊት ካልገባ እዚህ ቤት አትገባም እናት የምትል እናት ከመጣች አልፈልጋትም ብሎ እናት ከሆነች ኦኬ ልጄ ይወዳታል ያ ኦፍኮርስ ወድጃታል አግባት ችግር የለም አምጣት እንደ ልጃችን እንቀበላት የምትል እናት ችለን ይናት ገባችኋል እናት የምትባለው ብለን ይች ነች። ልጅ አንተ ከወደድካት ለሚን ዞሮም ትሆን አምጣት ችግር የለውም፣ እኛም እንቀበላለን። ከአማራ ጋር ልታጣሉኝ፣ ከኦሮሞ ህዝብ ጋር ልታጣሉኝ፣ ከሌላው ህዝብ ጋር ልታጣሉኝ ነው የምትፈልጉት። ባለፈው ከኤርትራ ህዝብ የተጣላሁት ለራሱ ያመኛል። ሳልማርበት የጣላት እንደ ህዝብ የጀመረው ነው። ከማንም ጋር ጸብ አልፈልግም። የኤርትራ ህዝብ ህዝባችን ነው። የአማራ ህዝብ ህዝባችን ነው። የኦሮሞ ህዝብ ህዝባችን ነው። እናቶቻችን ናቸው፣ አባቶቻችን ናቸው። አይሰማችሁም? ወደ ዘር ብታዞሩት፣ ወደ ክልል ብታዞሩት፣ ወደ ጨንፈር፣ ወደ ንትክክል ማንም አልሰማችሁም። ነቨር በጨመራችሁበት ኤቨር በጀመራችሁበት ሄዱታላችሁ። አንሰማ። የዲዚ አካውንት ያላችው ደግሞ አካውንት የዲዚ አይደለም ማለት ነው። ታውቃለህ አባቴ የባንክ ካርዴም ሳይቀር ለራሱ ሰጣታለሁ። እንዲህ ፍቅር ምንድን ነው? መተዛዘን መተሳሰብ እኮ ነው። አደለም። አካውንትን አውጥተህ መሰለኝ ህይወትን ህይወቱን ለራሱ ልባችን አውጥተህ አይደል? ምንድ ነው ትልቅ ነገር አረጋችሁት? አደለም። ለፍቅረኛ እንኮ ለማንም አካውንት እኮ ተሰጠዋል። ልስራበት ካለ ምን ትልቁ ነገር ሆኑ? ይሄ አካውንት ከአራት አምስት ሰው በላይ ነው ያሉት። ግን ገባችኋል? እኔ ምንም አላልኩም። ማርያምን እህቱን ደፍሮን የመጣው በሊቪያ ሲመጣ እህቱን ደፍሮን የመጣው እናቱ እናቱ ባይዶ ይልንግራች እናቴ ወጣት ነች። እናቴ ቱን እናቴ ወጣት ነች፣ የተማረች ነች፣ ከሰባት ስድስት ቋንቋ በላይ አቅ አቀላጥፋ የምታወራት እናችን እንዳለች አሮዊት አይደለችም። በልጅነቷ የወለደችን ማንም ሴት እናቴ ሳይቀር ለራሱ ሲንግል ማም ሆነች ነው ያሳደገችን ነው ኦኬ። በሁለት እጇ በአንድ እጇ እንደዚህ ያዘለች፣ በአንድ እጇ እንደዚህ እየሰራች ነው ያሳደገችን እናታችን።

እና ያጋሜ ልጅ አይባልም። ማርያምን ያጋሜ ልጅ አይባልም። የትግራዊ ልጅም አይባልም። ገባችኋል? እንደ ሰው አንድን ሰውን ማቀራረብ ትችላለህ ከማንም ሰው ጋር እና ሪል እናት ነገር፣ ሶሻል ሚዲያ ላይ ወጣች፣ ሁለት እናት ናቸው። እናቴን አውጥቼ አታላቅም። ሶሻል ሚዲያ ላይ ፎቶዋን ፎቶዋን ለራሱ እህቴ ስቶር ስላደረገችው ነው ያገኘሽው እንጂ የእናቴን ፎቶ አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰጋዴዎች ናቸው። በእምነታቸው በሀገራቸው፣ በህዝባቸው የማይደራደሩ ህዝብ ነው ያለኝ፣ እናት አባት ነው ያለኝ ከባሻ ዛሬ ሞዳታለሁ፣ ነገ ሞዳታለሁ፣ ከነገ ወዲያ ሞዳታለሁ። እናት ስሩሙሽ ብቻማ ክብርልሽ፣ ምንም ታምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት የምታከብራት የምችለው። እንደ እናት ካላከበረች ልጅቷን ካልያዘች ካልጠበቀች እናት ምትሆናችን በምንድን ነው? እናት እንዴ! ከማንም በላይ ከዚህ ሀገር መጥተው እያሳደጉን ያሉ እናቶች ኖች ማርያም በአስር ጥፍ የሚሻሉት አሁንም ለዲዚ ስል ወይት፣ አሁንም ወገን ማርያም እኔ እናት የትሞት ነው ከማንም ዘርጋ መነካካት አልፈልግም። ኢቨን ትግራዋይን ስደብ፣ አንቋሸሽ፣ ስደብ፣ አገሬን ስደብ፣ ማንነት ስደብ፣ ህዝቤን ስደብ፣ እናት ስደብ፣ አልነካሽ። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልልን ነበር ይበራል። ከአሁን በኋላ በጭራሽ አልል ማለት እንደፈለግ ስትለፈልፍ ይትዋለሽ ባልሰማኝንም አልፍሽ። ኦኬ፣ በቀደሙን ላይ በመትቼ ያውራሽ ለምን ዴዝን ስታስለቅሻት ስለነበር ነው እያለቀሰች ስለነበር ሀያ አንድ አመት ሙሉ ይበቃሻል። ያልኩሽ ደግሞ ገበናሽን፣ ጉድሽን ስለምታውቂው እና ስለሆንሽ ብቻ የግድ መከበር አለብሽ። እንደ ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር ኖራለሁ ማለት አይደለም። በእናቴና በአባቴ አይቼዋለሁ፣ እየተዋደድክን መለያየት እንዳለ በእናቴና በአባቴ አውቀዋለሁ፣ እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው፣ አሌክስ ኦሮም ኦሮሞኑ አስወልጅ አለም ለራሱ ማለት ማርያም፣ አቅም ቢያጥረኝ እጄ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦች ይበቁኛል። ቤተሰቦች አልፈም ሕዝብ ይበቃኛል። ደግ ሕዝብ የዋህ ሕዝብ ነው ያለኝ። ለራሱ ተርፎ ለሌላ ምን ይሆን ሕዝብ ነው ያለኝ። አንድ ማንም ትግራዋይ በአገሩ በአገሩና በፍቅረኛው በእናቱ አይደራድርም። ገባችሁ? እኔ አካውንቷን የተቀበል ለሁላችን ግልጽ እንዲሆናችሁ አካውንቱን የተቀበልኳት በሙሉ ኢቨን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበረ ግፍት በሙሉ አውጥታ ራሷ ስለምጠቀምበት የነበረው አካውንት ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አርጋ ነው ያሳደገቻት በራሷ ፍላጋ ሲሆን በእናቷ ፍላጎ ያሳደገቻት። በቃ ህዝቡ እንኳን ግልጽ አወቀ። ይህን ብቻ ነበር የምፈልገው። ይህን ብቻ እንኳን ሆነ ይሄ ሆነ። በቃ ምንም ምንም ሌላ ነገር አልፈልግም። ልጅ ህይወቷን ትምራ፣ ወደ አሜሪካ የተመለሱ ትምህርቷን እንድትማር ነው። አንዳንድ ሰዎች ደግሞ ኮሜንት አድርገዋል ላይ አሜሪካ መሄድ ስለምፈልግ ነው ምናምን ምናምን። አሜሪካ መሄድ አልፈልግም ብሎ ሰባት ዘር እኔ ብፈልግ አሜሪካ መሄድ ትችላለሁ። ብዙ ነፍ ቤተሰብ ያለ ቤተሰብ ተወውና፣ አጎቴ፣ ወንድም እህቶች እዛ ነው ያሉት። መሄድ እችላለሁ። ማንም ይከለክለኛል። አልፈልግም አሜሪካ ሚድ ምንድን ነው የተለየ ነገር ያለው? ከዚህ ሀገር እዚህ ሀገር ይህ እዚህ ሀገር እኮ ይበልጣል። ወረቀት አለኝ ወረቀት ስላለኝ መሰለኝ ወደ ፈለግኩበት ሀገር እየሄድኩኝ ያሉት፣ አንቺ ነሽ ደሞ ኣሌክስ ትግራዋይ ሆኜ ትግርኛን አልፈልግም። ኢቭን ኢቭን አንዳንድ ኤርትራዊን ችዛ ትስታሽ ቃብጡ ነበር። ኢቭን ኢቭን ትግርኛ ትግራዋይ ኤርትራዊ አላለችም፣ ትግርኛ ነው የተባልከው። አንድ እንደ ሰው ማሰብ ነበረባቸው። ሁሉ ጊዜ አንዳንድ ጊዜ ሰው ዝም ሲል ማውራት ጠፍቶን አይደለም። ህዝብ እንዳይነካ፣ ሀገር እንዳይነካ፣ ቤተሰቦች እንዳይነካ ኢቨን እናቴ ተዘቅዘቃ ስትሰደብ ራሷ ከኢንስታግራም ፎቶ ስክሪንሻት አርጋ አንስታ ስትሰጣቸው እናቴ ስትሰደብ ምንም አላልኳቸው። ከማንም በላይ እናንተ ዘቀዝቋት ሶሻል ሚዲያ ላይ ከማንም በላይ ከፍ ብላ እየኖረች ያልኳት። አሁን ደግሞ የማን ኖሮች ፌት ያለው ደግሞ በደንብ አድርጋችሁ እያወቃችሁት ራሳቸው በራሳቸው ማለት ነው እና ስለምንም ነገር እኔ አያገባኝም፣ አይወዳትም በል ኢቭን ኢቭን ከማን እንደተማርኩ ልንገራቸው። ማርያም ይሄ ሁሉ ዝምታ በዝምታ በማም ያለፍኩበት ነገር ስለሆነ፣ ከማን ተማርክብት? ወይ ከእ የጂጂ ልጅ ጋር ከሳምሪ ከሳምሪ ከልጁ ጋር ከልጁ ዋጋ በዛ ነው የተማርኩት። በቃ ለምናካኛ ትቢን ጂጂ ማርያምን ግን በሰነሱ ነው የተማርኩት። ገባችኋል? ፍቅር ካለ በቃ እስከመጨረሻ ለምን የመጣ ይምጣ ለምን የሄዳ ሄድ ምንም የሚለየው ነገር የለም እኔ እኮ አይዶንት ሪል ኬር ብዬ ከመተው እንችላለን ግን አልችልም ብሮ እንደዛ ላደርግ አልችልም የግድ ሰው ማውራት አለበት እንዴ አሁን እንደ ሰው እናንተ አንተ አሁን የኒማኛ ማለት በስም አሙድንፉስ ቅዱስ ትልቅ ሰው ነው አታደርሰኝም አንተኒ ወልድ አታደርሰኝም። ብትወልደኝ አታደርሰኝም። ማለምን እኔ ነኝ ብትወልደኝ አታደርሰኝም። አንተ ሆኒ ማኝ ሻርክ የታናሽ የታናሽ ነኝ። ሌላው ቢቀር ማለት ነው። እናቷን ሳባርጋችሁ ሌዚን ሳባርጋችሁ። ኦኬ፣ ምንድን ነው የማያጣላችሁ? በውስጥን ጨርሶ ማለት ትችላላችሁ። ምክንያቱም እናንተ ጥቅም ይቀራችኋል፣ አንዳንድ ጥቅም ዩኒፎር ሀውር ሴቶች እየነካካችሁ እናቶች እየነካካችሁ ስትሳደቡ የምትውሉ እኮ ጥቅማቸውን እንድታይጎድል ነው። ለህዝብ አስባችሁ አታውቁም። ለህዝብ የሚያስብ በሃይማኖት አይነካካም፣ በዘራ አይነካካም፣ በፖለቲካ አይነካካም። አርፎን ቁጭ የሚለው ሀገር አለ ክልል አለ። ደንስ ጨፍር፣ ባንዲራ ያዝ። የግድ መጣላት የለብህም በሃይማኖት ና በብሄር። ኦኬ ማንም ሰው ዶማ ጋይስ ቅድም ይሄ ነገር እንደሚመጣ አውቄ ነው። እኔ ለራሱ በትንሽ አርግ ሙሉ ጥያቄ የምልሳለሁ ብዬ የመጣሁት ይህን ስላወቅ ስለማታስቀምጠን ስለማለ አንድ ሰው ላስገባ ወይት እና ልንገራችሁ፣ እጃ ካሰው አለ የራሳቸው ጉዳይ ነው። ለማንኛውም አንተ ጀግና በእውነት ምንም ነገር አላወራህም። ጨዋ የጨዋ ነገር ነበር ስትመልስ የነበረው። እሷም የሚፈለገች አንተ ፕሮቴክት እያደረገች ነበር። ብዙ ነገር ሊያወሩ ነበር የመጡት። በተለይ ሻርክ የሚባለውን በደንብ አንተ እንዲቀጠቀጠህ ነበር የመጣው። የድሮ የማንነትህን እንኳን የድሮ ነገር አንስቶ አንተን እንዲያጨፈጨፈን የመጣው ዘርን እንዲያነካካ ነበር የመጣው። አንተ ግን ጀግና፣ በእውነት ምንም ነገር ንትንብል እነዚህ ሰዎች በትክክል ፖለቲካ ለመስራት ነው እንጂ ኢቨን እናትና ልጅ ሊያስታርቁ አይደለም የሚመጡት። የኔ ማኛ በውስጥ እየጻፍኩለት ነበረ፣ እያወራን ነበረ። ማስረጃ አድርግልሃለሁ ከፈለግ ለእሱ እየተሰደበችው የነበረውን ማስረጃ እኔ ለአንተ ልላክልህ ብዬዋለሁኝ። እሱን እንኳን ሊቀበል አልፈለገም። በስንት መከራ ነው ባይዘ ወይ እኔን ያስቀበኝ። እሺ አሌክስ እንዲጨፈጨፍ ብቻ ነበር የፈለገው። እኔ ደግሞ መጨረሻ ላይ ጭቅጭቅ የገባሁት አሌክስ ብቻውን ነበረ። ዲፌንት ያደርግለት ሰው አልነበርም። ኦንሊ ቲንግ ዴዚ ነበረች። አንዳንድ ጊዜ ደግሞ አይገባትም ነበር አማርኛው ምናም እና እነሱ ኦረድ ተዘጋጅተውን የመጡት እና ባይዘወይ፣ ይሄ ዘር ምናምን ምናምን። ባይዘወይ እኔ ማለት ነው እኔ የአሌክስ ዘመድ ነኝ። ባሌ አማራ ነው። ከሱ ሁለት ልጆች ወልጃለሁ። እንደ ዘር ከወሰዳችሁት ማለት ነው። ዘር ምንም አያመጣም። ፍቅር ትልቅ ነገር ነው። ኢትዮጵያ ውስጥ ያልተዋለደ ሰው የለም እና እባካችሁ፣ በዘር በምናምን በምናምን አትውሰዱት። እሷ አዎ ብለዋለች። አንተ ትግራዊ ስለሆንክ ልጄ እንድታገባ አልፈልግም ብለዋለች። ልጅቷ ግን ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። ስለዚህ እባካችሁ፣ በዘር በምናምን አትውሰዱት። የእኛም ልጆች እባካችሁ ታገሱ። ልጅቷ ምንም የምታውቀው ነገር የለም። ባይዘ ታፍና ያደገች ልጅ ናት። እኔ ምንም ነገር ማድረግ አልፈልግም፣ ምንም ማለት አልፈልግም። ለእናትየ እዚህ ጋ ግን እሷ ሳይኮሎጂ ያስፈልጋታል፣ በጣም ትልቅ እንትን ሳይኮሎጂ ያስፈልጋታል። ይሰማሃል አሌክሶ? ሰላም ብራዘር፣ ሰአማን መሲ፣ ጀነራል ሁላችሁ እንዴት ናችሁ? ያው እያየነው ነው። ሁሉም ሰው እያየው ስለሆነ አሌክሶ አሁን እያደረግከው ያለው ኦቪየስሊ፣ ለመረዳዳት ነበር የገባው ይቅርታ ለማለት እናቷ እያየው ስለነበር እና አሁን አንተ እዛ ቁጭ ብለህ እያለ እንግሊዝኛ ብዙ ስለማሰማ ብዙ ላይ ያልሆነ ነገር እየተወራ ነበር። በተለይ ደግሞ በተለይ ኤክስ ገርፍሬንድ አካውንት ወስዶ ነበር፣ የድሮ ፍቅረኛው አካውንት ወስዶ ነበር እየተባለ ቁጭ ብለህ ነበር እየሰማ። እኛ እናውቋለን። የድሮ አካውንት ማን ነው የወሰደው? አሩግ የሆነ ሴትዮ ነበረች። ለእርዳታ ብለ አካውንት ከፍተ 24 ሰዓት ላይቭ ቁጭ ብለ እየዋልክ ታማ የነበረችው ሴትዮ የራስን አካውንት ከፍተ የረዳት ነበር። የአንተ ፋሚሊ ነፍቃዱ 24 ሰዓት ላይቭ ቁጭ አትበል ትምህርትን ተማር ብለው በዛ ምክንያት የረዳት የነበረውን ሴትዮው በዛ ነበር አካውንቱን የተጣላችሁ። ፍቅረኛ አደለችም አይደል? አንተ ክሊር ማድረግ ነበረ። ሪኮርድ አድርጎ እኮ አሁን እነሱ የድሮ ፍቅረኛው አካውንት በልቶ ነበር። የዲዚ አካውንት ለመብላት ነው ብሎ ፖለቲካ እየሰሩብህ ነበር። በእንግሊዝኛ እያወሩ ማለት ነው። ሶ ሆን ተብሎ አሁን የዲዚ እናት እዚህ ባታወራ ደስ ይለኛል። ቢኮዝ ዲዚ ራሷ ኢንስታግራም ላይ እያወራች ስለሆነ በአንተ ቢወራ ኢትስ ኖ ሪል ኩል ቢኮዝ በቃ ፍቅረኛ ስለሆነ አንተ በቃ ስለ ዲዚ ብቻ አውራ እና ስለ ዲዚ እናት ምናምን ብዙ ባታወር አሪፍ ነው። እያወራም አይደለም። እስኩ ያው ፀቡ እንዴት እንደመጣ ላይክ ክሊር አርገው ከባዶ ተነስተ የዲዚ እናት እንዳልሰደብክ ነገራቸው ላይክ ቴዎዝ ሚት እያደረጉ ምናምን እያወራ አልነበረም። እና የዲዚ እናት የሆነ ፋውል ሰርታለች። ያው ዲዚ ለጥፎ አለች። የተሳሳተችውም ስህተት ነው። እናት እናት ናት። ኦብቪየስሊ ዊ ሪስፔክት ዳ ባህላችን ካልቸራችን ነው፣ የእናት ክብር አለን። ትግራይውን አማራውን ደሴም ፒፕል አሁን መሲ ያንተ ላይ የአክስት ልጅ ምናምን ክሎዝ ፋሚሊ ናቸው፣ ግን እሱ የአማራ ባል ነው ያለ ሰው ወደ ዘረኝነት አስገብተው ወደ አልሆነ ነገር በቃ ላይ ሰው ለመሰብሰብ ብለው ምናምን የሰሩት ነገር በጣም ነው የሚያሳፍረው። እኔ ማለት የምፈልገው ግን ክሊር አርገው ኤክስ ገርፍሬንድ አካውንት ወስዶ ነበር የሚለው ነገር ሪኮርድ ተደርጎ አይቼዋለሁ ተለጥፎ ማለት ነው። ክሊር አድርገው ነው እኔ ስለነበርኩ ነው። የዛኔ ታማ ነበር ሴትየዋ ልትረዳ ትፈልገ ሀያ አራት ሰዓት አዲስ ነበር ከዛኔ አነው እና የረዳ ስለነበር ፍቃዱ ምናም ተው በቃ አንተ ሀያ አራት ሰዓት ላይ ባትቁም ብለው በዛ ነበር ጸቡ፣ አካውንቱ ምናም የተዘጋው። ግን መጥቶ በሁሉም አጀንዳ ላይ ኤቭሪዋን ላይ ስህተቱ ወደ እነሱ ስለሄደ በሁሉም አጀንዳ ላይ ስለተበለጡ ያልሆነ ነገር በቃ ገርፍሬንድ ኤክስ ነበረች ምናምን ብሎ በእንግሊዝኛ እያወሩ ስም ማጥፋት ጀመሩ ማለት ነው። ሪሊ ጉድ። እና እኔ የምነግር አሌክሶ ወደ እናት ምናም ማትግባ በውስጥ ጨርሱት። ዚዚም ላይ ዲፕረስ ልትሆን ትላለች። እናቷም በጣም አንግሪ ሁና ስታወራ ራስሽን ማጥፋት ትችላለች። እናቱ ነ አሁን ራስን አጥፋ ምና የሚል የለም። ስ ሪሊ ጉድ። የፈለገውን እኔ ፋውል ብሰራ እናቴ ራስን አጥፋ ትለኛል እና የዲዚ ናት ኢንስታግራም ላይ ፖስት ያደረገችውን ዲዚ አይቼዋለሁ። በጣም ያሳዝናል። እንዴት አንድ እናት ራሽን ከፈለግሽ አጥፊ ምናምን ልትል አይገባም። የፈለገውን መጥፎ ነገር ብታወራ ዲዚ እናቷ ራሽን ግደይ ምናም ማለት አልነበረባትም። በዛም ብዙ ሰው ተቆጥቷል። አንተ ላይ ዲፕሊ ወደ ማዘር ገብተ ምናም ብዙ አታወራ አሌክስ። ዲዝ የነገረችም ነገር ካለ ያገባት ነገር ከኖርዌይ በመምጣቴ በፊት ማለት ነው። የኖርዌይ አቅዳሚ ነበርና ከቤት ከመጣ በፊት አርብ አውርተን አልክናተው ገባ አውርተን ተነጋግረን እንደዚህ እንደዚህ አርግባክን በሚቀጥለው እንደዚህ ተባብለን ማውራት ዲፕል ገብቼ ማውራት አልፈልግም። ስዛ ነገር ምንም ነገር እሺ አልጓት፣ ችግር የለው አትጨነቂ፣ ምንም ነገር እሷ የሚጎዳ ነገር የለው። ትምትምጣ ከፈለገች ምንም ነገር ውስጡ የሚጎዳ ነገር የለውም። ሙሴራ አልኳት፣ ምንም ነገር የለም፣ አትጨነቅ። ስለዚህ ብቻ ይሄንን አድርግልኝ አለች። ችግር የለውም፣ እኔ አዋራታለሁ እና ብቻዬን መውስንበት ነገር የለም። ከልጁ ታው ጋር ተነጋግሬ መጨረሻሽን እንግርሻለሁ አልኳት። ገባ ከኑሮ ሲመለስ እንግርሻለሁ መስ አልኳት። በዚህ ተነጋግረን ወዲያው ላይክ መሲ ጋር ሄጃ ድሪ በጠዋቱ ነው። ከማታ በረነብር ግን ወደዚህ ሀገር ስመጣ በማታ እዛን ቀን ነው የጀመረችው። እንደዚህ እንደዚህ ምን ነው፣ ምንም አላወራም። በቃ ችግር የለም ተዋል። ሁለተኛ ቀን አወራችን፣ እሱኪ ያልኩ ተዋል። ትናንትና ደግሞ እንደገና ወጣ። ልጅቷን ደግሞ አለኝም ብሎ ለምን እንደዚህ የምታደርጋት ገብች። የግድ ማውራት አለብኝ እንዴ? እናቷ ስለሆነች የፈለገች ነገር ማድረግ ይቻላል። ሎጣ ስለሆነ አንዴ ለራና አንትን ልበል። አሁን ላይክ ለህዝቡ ከማስረዳት ምናምን በፊት እሷ ያለችበት ሁኔታ ነው የሚበልጠው እና ትንሽ ተረጋጋ ምናምን እና ላይክ በውስጥ እሷን ብታረጋጋት እና ያለውን ነገር ከአደባባይ ሞር ከሚወጣ እሷን ላይክ አሁን በጣም ይመስለኛል ተጨናንቃለች እና የእሷን ስሜት አስቀድም ፈርስት። እና እሱ ስለ እናቷ ምናምን አታወራ። ያሹ በቃ በውስጥ ደግሞ ልክ ይላሉ የሆነ ነገር ቼክ አርገው ብትወጣ ነው ይሻለኝ።